ፍልክተው ነው። በጣም የሚያስፈረው ደግሞ ፍልክተው ነው። አዎ ፍልክ አለው ኃይለኛ ዝናብ ነው። በነገራችን ላይ እየጣለ ያለው በጣም ኃይለኛ ዝናብ ነው። በጣም ኃይለኛ ዝናብ ነው እየጣለ ያለው።

በረዶ አንዳንድ ሰው ደግሞ ዝናብ አይፈራም። ደስ ይላል። ለነገራችን ያው ተፈጥሮ ደስ ይላል እኮ ውረመርም ሳቀረሽ ቅራራ ስማው ደስ ይላል። እኔ በጣም ነው የምወደው። ነገራችን ለም በጣም ነው ደስ የሚል በቃ ደስ ይላል። ይሸክሙታል። ነው መኪናው በረነት ሸክሞ ነው ያለው ተፈጥሮ ሉማሚ በከፊል ልጅ ትመስላለች። እንግዲህ ሉማሚ በከፊል ልጅ ትመስላለች በከፊል ጎር ፍል ላይ እንዳይጥልሽ በነገራችን ላይ በጣም ኃይለኛ ዝናብ ነው እየዘነበ ያለው። እኔ አሁን ደረቅ ቦታ ላይ ስለሆነ ስለዚህ ኃይለኛ ዝናብ ነው ይታያችኋል። ያለ

ወዴንም ጎራ ነው ከፍተኛ ዝናብ እየዘነበ ያለው። ከማዶ በረዶ ነጭ ሆነ እንዳለ ሜዳው ተሻግሮ ነጭ በረዶ፣ በረዶ ማለት ደስ ይላል። ሰማዩ ሲያጉረመርም ጀመረ፣ ማጎረፍ ጀመረ ማጉረፍ ጀመረ። መንገድ ችቦ አንኛ በጋሌ ችቦውን ግ ስለማይባል ስለማይጠጋ አሁን ሊያጃች ችቦ በቃ እንትን እያለ ውሀው እየሞላ ወደ ቤት እየሄደ ነው። ውሀው እየሞላ ወደ ቤት እየሄደ ነው። በነገራችን ላይ ተፈጥሮ በጣም ደስ ይላል። እንግዲህ በተለይ ዝናብ ከሁሉም ይለያል። ዝናብ በጣም ከሁሉም ይለያል። ተፈጥሮ ለእኛ የሰጠን ጸጋ ጸጋ ነው፣ በጣም ደስ የሚለው ነገር የደረቀ ነገር የሚለመልምበት የሚርስበት ነውና ደስ የሚልበት አለው። በነገራችን በጣም ነው የሚያምረው፣ ፈጥሮ በጣም ደስ የሚልበት። ይሄን ያህል ካሳያቸው አይበቃም ለቃቸዋል ብዬ አስባለሁ። ምክንያቱም ምንድናው እየጨመረ ነው ዝናቡ። ከምክንያቱ እየጨመረ ነው። በነገራችን ላይ ዝናቡ እየጨመረ ነው። በጣም በከፍተኛ ደረጃ እየዘነበ ነው። በከፍተኛ ደረጃ እየዘነበ ነው እና ደግሞ ብልቅ ደስ ይላል። መብራት ጠፋ። በጣም ደስ ይላል። እንግዲህ በከፊል እያሳየኋችሁ ነው። እንግዲህ ያው ዝናብ ነው። በዝናብ ሰዓት ደግሞ እንቅስቃሴ የለም። ጎርፍ ነው፣ እንደምታዩት በጣም እያጎረፈ ነው። እነዚህ ነገሮች ደግሞ ሲያልቁ ቆንጆ የሆነ ውበት ይሰጣሉ፣ ለከተማ ውበት ይሰጣሉ። እነዚህ ሕንጻዎች ሲያልቁ ደስታ አሉ፣ ውበት አላቸው። በጣም ቆንጆ ነገር አላቸው።

ብልጭ የሚለው በመብራ እንትኑ ነጎድጓዱ ነው፣ የዝናቡ ነጎድጓዱ ነው። ብልጭ ብልጭ ብልጭ የሚለው በተለይ እንግዲህ ተፈጥሮን የምታደንቁ ሰዎችን ትወዱታላችሁ ብዬ አስባለሁ። ምክንያቱም ተፈጥሮ ራሱን የቻለ ውበት ስላለው የዳመነው ውበት አለው። የዝናቡ ዝናብ ሲዘንብ ደግሞ የተክሎች እንቅስቃሴ ህይወት ያለው ነገር ደግሞ እንቅስቃሴው ከዝናቡ ለማምለጥም ወደ ዝናቡ ለመሄድም ያለው እንቅስቃሴ በጣም ደስ የሚል የተፈጥሮ ክንውን ስላለው ሰዎች የሚያደርጉት ሳይሆን እራሱ ተፈጥሮ የምታዘጋጀው ስለሆነ ደስ የሚል ውበት አለው። ደምጣ በጣም ነው ደስ የሚለው ደስ የጸሐይ ብርሃን አይመስልም። የራሱ ውበት ነው። በዚህ በዚህ በተመሳሳይ ከፍተኛ ዝናብ እየዘነበ ነው። ግን በቃ በተመሳሳይ ከፍተኛ ዝናብ ነው እየዘነበ ያለው። በነገራችን ላይ በጣም ከፍተኛ ዝናብ ነው የሚዘንበው። በጣም ከፍተኛ ዝናብ ነው እየዘነበ ያለው። ሰዎቹ ጥላ ይዘው የሚጓዙ አሉ። ጎርፍ አላሻግራት ብሏል ያለ እዚህ ጋር ጎርፍ አላሻግራት አለ። ምክንያቱም ወደ ቤቷ መግባት አልቻለች። የእሷ ቱቦዎቹ በሙሉ በቆሻሻ ሞልተዋል፣ በሙሉ በቆሻሻ ሞልተዋል። ስለዚህ ቤት የት ገባ መሰላችሁ? እዛ ጋር የምታውቃት ቤት አለ። እዛ ጋር ቤት ውስጥ ገብቶ ነው እዛ ጋ ያሽ ቤት ውስጥ ገባ። ባንኩን አልፎ ቤት ውስጥ ነው የገባው። ምክንያቱም መሄጃ የለውም፣ መሄጃ የለውም። ትቦ ትቦ ስለዘጋ ማለት ነው። ዋ ደስ ይላል። እዚህ ጋር ደግሞ ጥላ ይዞ እየሄደች ነው። እንግዲህ እንደምታው ጥላ ይዛ በማዶ እግሯ ነው የምትሄደው። በጣም ቅዝቃዜ ያለው በረዱ ደግሞ ይቀዘቅዛል። ታውቃላችሁ በረዱ ምን ያህል እንደሚቀዘቅዝ ግን በባዶ እግሯ ተፍተፍ እያለች ነው። እንግዲህ ማን ያለ ጻፉልኝ። አንድ ሰው አለ። ምጽፍልኝ ሰው ግን እንፈልጋለን። አንድ ሰው አለ፣ ጻፉልኝ ሰማይ ውበት አለው። ሰማይ ውበት አለው። ራሱ ዳመናን ይዞ እየተንቀሳቀሰ ውበት አለው። በጣም ደስ የሚሆን ውበት አለው። አይዞን አይዞን፣ እሮጥ እሺ እናመሰግናለን። ወደ ስማ በለው ቤተሰቦች እንግዲህ በቀጣይም እንደዚህ አይነት የተፈጥሮን ክንውን በሚያጋጥመኝ ቦታ ሁሉ ሆኜ ለእናንተ በላይቭ ቀጥታ ስርጭት የማጋራችሁ ይሆናል። ሰላማችሁ ይብዛ፣ ወዳችኋለሁ። ኮመንት አስተያየት ጻፉልኝ። አስተያየት ኮመንት ጻፋችሁልኝ አብረን እንቀጥላለን። ኮመንት አስተያየት መጻፍ ይጠበቅባችኋል። እንደዛ ሲሆን ነው አሪፍ የሚሆነው ቤተሰቦቻችን። አስተያየት ጻፉልን፣ በምታዩት ነገር ላይ ደስተኛ ከሆናችሁ ሉማሜን ነው በከፊል ያሳየኋችሁ ዛሬ። ሉማሜን በከፊል ሉማሜን በከፊል አሳይቻችኋለሁ፣ እንደምታዩት ሰላማችሁ ብዛ በዛሬ ልጅ ደሞ በተለይ የገበያ ክንውን ነው ትልቅ። እንግዲህ ጾሙ ሊፈታ ነው፣ ዛሬና አንድ ገበያ ቅዳሜ ነው የሚቀረው። ስለዚህ ዛሬው ገበያ በጣም ድንቅ የሆነ ነበረ። የቁም እንስሳት በጣም በከፍተኛ ደረጃ የእርድ እንስሳት እየተሸጡ ነበረ፣ በግና በሬ። እሱንም በቀጣይ ማጋራችሁ ይሆናል። በዩቲ ቻናላችን ይጫናል። እናንተ ዩቲ ጋር እየገባችሁ ማየት ነው የሚጠበቅባችሁ። አዎ ሰው በነገራችን ላይ በወደ ገጠራማ ሰው ዝናብ አይፈራም፣ አያችሁት ከፍተኛ ዝናብ ነው የሚዘንበው። ብነስ በቃ እየሄዱ ነው፣ እየሮጡ ይሄዳሉ። እዚህ ጋር ነው፣ እዚህ ጋር ነው። በቃ ሰው አይፈራም፣ ዝናብ አይፈራም። ደስ ይላል። ይሄ በጣም ነው ደስ የሚል። አንደኛው ጥላ ይዘዋል። አዎ እየሮጡ ነው። ሮጥ ሮጥ ሮጥ! እዚህም እየሮጠ ነው፣ እየሮጠ ነው። እዚህም እየሮጠ ነው። አዎ እየሮጠ ነው። ሮጥ በለው ሮጥ! ዝናብ እየመጣ ነው። ስለዚህ በዚህ ቤተሰቦቻችን እንደዚህ አይነት ነገሮችን በቀጣይ በሰፊው አጋራችኋለሁ። እናንተ ዩትዩብ ቻናላችን ጋር እየገባችሁ ሰብስክራይብ አድርጉት፣ ከእኛ ጋር ሆኑ፣ እኛም ከእናንተ ጋር ሆነን። በተለይ እንግዲህ ከዚህ በኋላ የእርሻ ሰዓት፣ የዘር ሰዓት ተመልሶ እየመጣ ነው። ባህል እየመጣ ነው። ከፍተኛ ሰርግ እየመጣ ነው። የፋሲካ ሰርግ እየመጣ ነው። እሱ ሁሉ ለእናንተ በዩትዩብ ቻናላችን የምናጋራ ይሆናል። ከእናንተ የሚጠበቀው የዩትዩብ ቻናላችን ሰብስክራይብ እያደርጋችሁ አብራችሁ መሆን ብቻ ነው። ሰላማችሁ ብዛ፣ እንወዳችኋለን። ባይ ባይ።